ምንድን ነው የጎረና ነገር እየሸተተኝ የጎረና ኧረ ምንም የጎረና ነገር የለም አፍንጫሽ ይሆናል ፎጡን አሳረሽው ነው አይደል ቆይ በዚህ ማሽ እንዲነስሰሪ ነበር ኤላንድ ችሎሽ ነው እንጂ ምንም ካለት ፍቅር በቃሽ ነገር አልፈልግም እሺ ምንም የጎረና ነገር የለም እንደነበርሽው ሂጅና እግርሽን ሶፋ ላይ ሰቅለሽ ተቀመጭ ምግቡ ለኔ ያልበላሽን አትገል እሺ ቆይ እንጂ ትንሽ አታፍሪ እየሆንሽ ያለሽ እኮ ነው የቤት ውስጥ ነው ልጮህብኝ አይደለም። ቀና ብለሽ ልታኛ ይገባው አንገትሽ እንደፍተሽ ትኖር እንደሆነ ኖ አለበለዚያ ግን አለበለዚያ ምን ፌስታልሽ መንጠርጥለሽ መውጣት ትችላለሽ። ቆይ ዴ ምን ብታስነቁት ነው እንደዚህ ይሆነላችሁ? የሰው ፍቅር እንዲኖርሽ ከፈለግሽ፣ ይህን ሰይጣን የሆነ ባህሪ ለሰው ልጅ መልካም ደግሞ ችግር የለውም። ሰላም ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ነው ወደዚህ እ ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝና አስተማሪ የሆነው አዴ ድራማ በክፍል አርባ ሰባት ይዤላችሁ መጥቻለሁ ማለት ነው ባለፈው አዴ ለ እንዴ አሪ ለዳዊት አስብበት አለው። ፍቅሩን ስጠይቃት ላስብበት ብላው እንደነበረ ነው ያቋረጥ ነው ማለት ነው። ዛሬ ደግሞ ተቀብለዋለች ማለት ነው ውዶችዬ ተቀብለዋለች። እና ለለምለም ደግሞ ኤላ አደራ ስለሰጠው እሱ እኔ ደሞዝ እከፍልሃለው እከፍላለው፣ እሷ ደግሞ በወር በወር እከፍላለው እና እናንተ ጋር ትሆን ብሎ አስፈቅዶት ነበር እና ዛሬ ደግሞ ለአደይ አደይ፣ ምን እያሰብሽ ነው ስለ ዳዊት ስትላት፣ ዳዊት አሁን እሱ ይወድሻል፣ ግን አንቺ ምን እያሰብሽ ነው? ትቀበለዋለሽ አለቻት። እኔ እንጃ ለምዬ፣ የጨነቀኝ ነው አለቻት። ዳዊት እኮ መልካም ሰው ነው፣ አሁን ይወድሻል እና እሺ በይ ብላ መከራቻት ማለት ነው። እዚህ ላይ ደግሞ ዳይመንድና ንጉስ ዳይመንድ ለንጉስ አንተ በቃ አይቆርጥልህም እንዴ? እሷ ላንተ አትሆንም። አደፍ ብዙ አፍቃሪ ነው ያላት። በቃ ሀገር እያለችም እንደዛ ናት። እንዴ ዳዊት ግን እንዴት ነው እንደዚህ የምሆንላት? ለአደይ ምን ሆኖ ነው ስለ አንተ? አደይ ብዙ አፍቃሪ፣ ብዙ ተከታይ ነው ያላት። አንተ ከብዙዎቹ አንዱ እንዳትሆን፣ አይ መንገድህ ቀይር እያልኩ ነው አለው። እኔ ያለ አደይ አይሆንልኝም አለ ማለት ነው። እዚህ ላይ ደግሞ አደይ ለለሚ አይዞሽ እያለቻት ያልፋል፣ ሁሉ ያልፋል፣ አይዞሽ፣ ደግሞ መጨረሻ ላይ አብራችሁ እንደምትሆን ተስፋ አድርጋለሁ ብላ ያጽናነቻት እያለ ፍቅር መጣች። እናንተ እዚህ ላይ ተጎልታችሁ ምን እየሰራችሁ የራሳችሁ ቤት መሰላችሁ እንዴ ስራችሁ ሰራ እራሳችሁ እንዴ እኔ ደግሞ ምግብ አለ ብዬ ስጠብቅ ምግብ የለም አለች ማለት ነው ከዛ አዴ ልትነሳ ስትል ለምለም አዴ ተቀመጭ እጅሽ እያመመች ለሆነ እኔንም እሰራው አለች ማነው አንቺ ጠበቃ ያደረገች ሰሪያት አለች እሳነት ምትሰራው አለቻት ማለት ነው ለአዴ አንቺ ዝም በይ እኔ እኮ የቀጠረኝ ለአዴ እንዳግዛት ነው። ዳውት የቀጠረኝ ምን አገባሽ አለቻት። እንዲው አንቺ ምግብ ስሪ፣ አንቺ ደግሞ ቤት አጽጂ ያለቻት ለአዴ ማለት ነው። እሷ አትሰራም፣ እኔ ምግብ እሰራለሁ። አሁን ምግብ ሰርቼ ከምግብ በኋላ ነው የማጸዳው ቤቱ አለቻት ማለት ነው። አንቺ ነሽ ቢበት እንደዚህ ተገታሽ የምትናገረኝ ብላ ተቆጣቻት ማለት ነው። እንዲሁም ከአንቺ ንግግር የለኝም፣ ከዳዊት ነው የምጨርሰው። እንዲሁም ከአንቺ ጋር አይኖሩም ሰይጣን አለቻት ማለት ነው። እዚ ላይ ደግሞ ኤሉ ኤላ ቤት ቆይታ እየመጣች ዳዊት ተቀምጦ እያለ አገኘት። አንቺ አንቺ የት ነው ዞረሽ የምትመጪው አላት። እሷ ደግሞ ኤላ፣ የቤት ነበር እንኳ። ኤላ የብቻው ደብሮት ነበር። አንቺ እዛ ላይ እዛ ቤት እንዳትሄጂ አላልኩሽም ለምለም ፍቅረኛው ናት፣ ይወዳታል። እዛ ላይ እንዳትሄጂ አላልኩሽም አላት ማለት ነው። እሷ ደግሞ ለም ለም እኮ የለችም የለችም፣ ወጥታለች አስወጥቷታል። ከአሁን በኋላ የኔ ነው ኤላ አለች። ተስፋ ቁረጪ ኤላ ያንቺ አይደለም። ደግሞ ወደ ሌላ ወደ ሌላ ሀገር እየሄደ ነው፣ ወደ በተሰቦች እየተመለሰ ነው። ላንቺ አይሆንም እሱ አቃለው አለችው። እማ ለአንቺ ስለማይሆን ለም ደግሞ ስለምወዳት አርፈሽ ተቀመጪ አላት። አይ አንተ ደግሞ አውቀህ ዳዲ የምትሆነው ነገር አለ የማይገባህ ብላ ትታው ሄደች ማለት ነው። እዚያ ላይ ደግሞ ለምዬ ምግብ እየሰራች እያለ ፍቅር አንቺ ምንድነው የጎረና የጎረና ነገር ይሸታል፣ አሳረርሽው እንደ ወጡ አለቻት። ምንም የጎረና ነገር የለም፣ እንደ ልማደሽ ሳፋ ላይ እግርሽ ሰቅለች ሂጂ እዛ ላይ ተቀመጪ ያልብለቻት ኬክ ያለቻት ማለት ነው። አንቺ ነሽ ይሄ እኮ ቤቱ ነው፣ ቤቴ የራሴ ቤት እኮ ነው። የራሴ ቤት መሆን ረሳሽው እንዴ አለቻት። ቢሆንም ቢሆንም እኔ ስራ ነው እየሰራሁ ያለሁት አንቺ ውጪ ስራው ላይ ይለኔ ይመለከተኛል፣ አለታት ማለት ነው። ከሁን በኋላ እንደዚህ ብለሽ ትናገርኝና፣ አለታት እና ምን እና ምን አለቻት። እንደ ልማድሽ ክስሽ ይዘሽ ውልቅ ትላለሽ፣ ሴት ያለሻ አለቻት። ግን ይሄ ምን አስነክታችሁት ነው እናንተ እናንተ የሚለው አለቻት የሰው ፍቅር እንድኖርሽ ይህ ሰይጣናዊ የሆነ ባህርሽ አስወቅደሽ ለሰው ሀሳቢ ሆን ይሁኝ ብላ ትታት ሄደች ማለት ነው። እዚያ ደግሞ ደብ ልብሱ እየቀየረ እያለ እና ምግብ ደርሷል እና ምግብ ብላ ልትል አደይ ሄደች ማለት ነው። አደይ ስትሄድ ልብሱ እየቀየረ ነበር እና በጣም ድንግጥ ብላ መለስ አለች። አይዞሽ አይዞሽ ስሪ አሁን ቀየረ ያለው አሁንም እያፈርሽን ባይሆን አላት። እሷ ደግሞ እኔ እኮ ምግብ ደርሷል እና ምግብ ብላ ልልህ ብዬሽ እኮ ነው አለችው። እንዴ እንደዚህ ብለሽ ሰርሽ ምግብ ሰርተሽ እንዳይሆን እጅስ አላት እጅ ሳላ አንቦሽ አይደለ እንዴ አላት አይ ለምናት የሰራችሁ እኔ አይደለሁም ምን ለምናት የሰራችሁ አለችው ማለት ነው አየሽ ኤላ እኮ ማንም ለምን ማወቅ ያለባትም ግን ኤላ ነው እኔ አይደለሁም ብር እየከፈልኳት ያለሁት ብር እየከፈለ ደመወዟ እየከፈለ ያለው ኤላ ነው። ኤላ ነው ደመወዟ እየሸፈነ ያለው ስለሚወዳት ሌላ ቤት እሄዳ ከምትንከራተት እዚህ ላይ ትሆን ብሎ የወር የወር ደመወዟ ሊከፍላት ቃል ገብቶ ነው አላት። እንዴ አንተ በጣም እኮ ነው፣ እንደዚህ ከምንከራተት ለምን አብሮ አይሆን ማለች እና ብጋቡ እኮ ጥሩ ነበር አለች። እነሱ ለሚየሱ ከሆነች ዝረው ዝረው የእሱ ናት እና አይዞሽ አላት ማለት ነው። ልጋቦሻል ነበር። እኔና አንቺ እንጋባ እንጋባ አላት። እኔ እናንተማ ብዙ ብዙ የመቀረን ነገር አለ። እነሱ ግን ከድሮ ይዞም ከልጅነታቸው ይዘው ፍቅረኛሞች ነበሩ አለች አለችው ማለት ነው። እንደዛ ብላው፣ ይቅርታ፣ እንደዛ ብላው። ለፍቅር ደማ ነው የምግብ ቤት ልትላት ስትሄድ እያለቀስ አገኝታት። እንደ ፍቅር ነው የምግብ ቤት እኔ ምግብ ደርሶ ውጭልኝ ውጭልኝ አንቺ ነግረን ውጭልኝ ከክላስ ውጭልኝ መጥቼ ሳልቦጫጭቅሽ ውጭልኝ አለች። እንዴ ከነገኮ ምግብ አልበላሽም ፍቅር ምንሆነሽ ነው እኔ እንጂ ምግብ ብያት ውጭልኝ አልኩሽ ከክላስ የለቀሽ ውጭ ያለቻት። ከዛ እሽ ችግር የለውም ወጣልሽ አለው ብላ ወጣች ማለት ነው። ከዛ ለዳዊት ሄዳ ዳዊት ፍቅር ምግብ አልበላም አለች አለኝ። እኔ ምን ወይዬ እናቴ ስላት እናቴ ቆይ ለእናቴ እነግራታለሁ አለ ማለት ነው። ልዱ ልዱ ቀበጥ እና ከዛ እንዴ የእናት ዋህደራ ስላለብኝ እኮ ነው ደብዬ አለችው። በቃ ችግር የለውም እ እኔ አነግራታለሁ ብሎ ሲሄድ ፍቅር ለምንድን ነው እንደዚህ እራስሽ የምትጎጂው ሲላት እንደዚህ ስላት ማለት ነው ደብዬ ደብዬ አለችው ማለት ነው። ከዛ ለምንድን ነው አደ እያስጨነቅሻት እኮ ነው አላት። እንዴ እኔ እኮ ለእኔ አስብክልኝ ይመስለኝ ነበር። ለካ ለዚች እኮ ተታመ ሰራተኛ አስበህ ነው አለችው ማለት ነው። አንቺ እንደዛ ትበይ አሁን የምትበይ ከሆነ ነይ ቤ እኔ እነሱ ሳል እንዳይመጥቼ የለምለምና የአደይ ፊት ማየት አልፈልግም አልፈልግም። አዝነህልኝ ከሆነ ከሆነ እንውጣና ጋብዘኝ አለችው። ሲያምርሽ ይቀራል እንዲያውም እንዲያውም፣ የራስሽ ጉዳይ ብሎ ትቷት ሲወጣ አለቀሰች ማለት ነው። የራስሽ ጉዳይ ማን ነው የሱ ጉዳይ የሚያደርገኝ? አንዱ አንዱ ሲመጣ የራስሽ ጉዳይ፣ አንድ መጥቶ የራስሽ ጉዳይ፣ አንድ መጥቶ የራስሽ ጉዳይ ብላ ለብቻዋ እያለቀሰች ቃራች ማለት ነው። አልቅሳ አልቅሳ ተኛች። አልቅሳ አልቅሳ ስትተኛ አድ ኤሎ ሌዱ መጣችት። አንቺ አንቺ ደግሞ ምንድነው እዚያ ላይ ተቀምጠሽ የምታለቅሺው? ማለት ነው አንቺ እዚህ ላይ ለምንድ ነው አሁን ልፍስፍስ ሲሆን ሺው? አደይ ስ እዚህ ላይ ስትሆን ስንት እያልሽ ነበር? አሁን ደግሞ ለምለም ዝላይ ላይ መጣ። ምንድ ለምንድ ነው ልፍስፍስ ሲሆን ሺው? ለምንድ ነው ገበት የማታባርሪያት? አለቻት። አንቺ ውጭልኝ፣ ምንም የሚያገባሽ ነገር የለም። አይገባሽም እኔ ያለሁበት ስምታት ትረጅም እንዴ? እኔ ያለሁበት ስምታ አይገባሽም እንዴ? አለቻት ማለት ነው እንዲያ እንዲያውም አንቺ ክፉ ያንም እኮ የምወድሽ የለም የምወድሽ ሰው የለም። ለምንድነው፣ ለምንድነው ራስሽ ተቅለሽ የማትመች አለቻት ማለት ነው። ልዶ ራስሽ አጥፍተሽ የማትመች አለቻት ማለት ነው። እንደዛ ብላ ስትወጣ ፍቅር እያለቀሰች ማለት ነው። በጣም አለቀሰችና በጣም አለቀሰች። ከዛ የሆነ መድኃኒት ወሰደች ማለት ነው ወዶች ይ በክፍል አርባ ሰባት የሚመስል ነበር። ክፍል አርባ ስምንት እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰቡኑ ውድ ጨረጋችኋለው፣ ባይባይ